በጣም ከፍተኛ ነው። አይን ዙሪያ ያለውን መሸብሸብ፣ መጥቆር፣ መጨማደድ እነዚህን ሁሉ በፍጥነት ያስተካክል። ከሱ በተጨማሪ ግን ግንባር አካባቢና አፍ ዙሪያ አካባቢ የተለያዩ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናቸው ይ ከኔጋ ሁሉ ሰላም ነው። ሁላችሁንም ሰላም ብያለሁ። ሙስሊሞቹ ክርስቲያኖቹን እያላችሁበት ሰላማችሁ ብዝይይበለኝ። ዛሬ የሚጠቅማችሁን የፊት ክሬም ራሴ ለራሴ እየጠቀመኝ በደብ እነግራችኋለሁ ነው። ይህ ቪዲዮ እስከ መጨረሻው እዩት። ወላሂ እስከዛሬ ማለትነውይ ለፊታችሁ ማዲያት አይናችሁ ስር የሚጠቁሩባችሁ ልጆዎች መስመር ያለባችሁ ልጆች አይናችሁ ስር መስመር ያለባችሁ ግንባራችሁ ስር ግንባራችሁ የሚጨማደድ እዛ አፋችሁ ስር ሳቅ ስትሉ የሚጨማደድ ልጆች ይህንን ክሬም ተጠቀሙት። የኮሪያ ምርት ነው፣ ምርታቸው የኮሪያ መሻላህ ነው። በጣም አሪፍ ነው። አጠቃቀሙንም እነግራችኋለሁ ነው። አንድ ቪዲዮ ማስገባላችኋለሁ። በጣም ቪዲዮ አጭር ነው። ስሙት፣ የሚጠቅማችሁን ነገር ማለት ነው። ከአንድ ወር በፊት ቲክታክ ላይ በጣም ከነጭ እስከ ጥቁር ማለት ነው። አረቦቹም ነጮቹም አፍሪካኖቹም እኛም ኢትዮጵያኖች፣ ህንዶች፣ የተለያዩ እንትኖች ይሰሩበታል ይህንን ክሬም ማለት ነው። እና ፌክና ኦሪጂናል የሚባል ነገር አለ። ፌኩን ተሳስታችሁ እንዳትገዙት፣ ያው ጥቅም አታገኙበትም፣ ኪሳራ ነው። እኔ ይህን ቪዲዮ ነው ዳውሎድ አድርጌ ለሴትዬ ልጅ ላኩላት። አጋጣሚ እሷም የጸጉር ቀለም ልጠልብ ነበረ እና ጠለበችልኝ በሁለት ቀን ውስጥ ነው የመጣለኝ የመጣለኝ ደግሞ የአልኳትን የጠለበች ይሄ ኦርጅናሉ ማለት ነው እሱ ነው የመጣለኝ እና እንደመጣለኝ ያው አለ የለም ማታ ማታ ነው የምቃባው ፊቴን ታጠብና ፊቴን አድርቄ ማለት ነው ተቃብቼ አድርቅና እቃባዋል ነው ሁለት ነው የጠለብኩት እኔ ተቃብቼ አይኔ የአይኔ ስር ሁሉ ፊቴን ማለት ነው። የአይኔ ስር አይኔ ስር ጥቁረት ስላለብኝ ነው፣ ለሌላ አይደለም። አይኔ ስር አይኔ ይጠቁራል ስለማልተኛ፣ ጥሩ እንቅልፍ ስለማልተኛ አይኔ ይጠቁራል እና ምንድን ነው ያን እንዲጠፋልኝ ፈልጌ ነው። በምንድን ነው ማጠፋው ብዬ በጣም ነበር ማስበው ማለት ግን፣ ኢትዮጵያ ስገቢ ጠፋ ምናምን ነገር ያሉኝ ሰዎች ነበሩ፣ የጠፋላቸውም ልጆች። ግን ከዚህ ከሚሄድ በፊት ማጥፋት አለብኝ ምናም ብዬ ነበረ፣ በጣም እየተቸገርኩ ነበረ። አልሐምድሌላ አጋጣሚ ይህንን ክሬም ለብዙ ነገር ይሄ ከንፈራቸው የሚጠቁርባቸው ሰዎች ምናምን ነገር ተቃብተው ከንፈራቸው ማሻላ ተባረካላ አይቻለሁ፣ ኦንላይን ላይ ማለት ነው። ከዛ ምንድነው እኔ ማስመጥቼ በየቀኑ ነበር የምጠቀመው ገብታቸውን በየቀኑ ስጠቀም የማቃጠል ነገር እዚህ አይኔ ከሌላኛው ቆዳው ማለት ነው መጠቀም ምናምን እንትማን ማቃጠል ጀመረኝና፣ ተውኩት። ከዛ ሁለት ቀን ምናምን እያሳለፍኩ ስቃባ በጣም በ አስራ አምስት ቀን ባልሞላ ውስጥ ይሄ የታችኛው አይኔ ጥቁረቱ ሙሉ ለሙሉ የለም የለም የላይኛውን ለመቀባት እያቃጠለኝ እያቃጠለኝ ትቼው፣ አሁን ጀምሬዋለሁ። ያውኔ ላይኔ ነው የገዛሁት። ላይኔ ጥቁረት እዚህ ጋር እንደምታወት እንግዲህ ችሪ ስትቃባ በቃ ይሄ ጥቁረቱ ማለት ነው፣ ጥፍት ነው የሚለው። ጥቁረት ጥቁረት ያጠፋል። ከንፈራችሁ የጠቆረባቸው ልጆች፣ ፊታችሁ ማዲያት ያለባቸው ልጆች፣ መስመር ምናምን ነገር ያለባቸው ልጆች፣ በቃ ሁሉን ነገር ያጠፋል። ቆንጆ ፊት ነው የሚሰጣችሁ። በጣም አሪፍ ነው፣ ተጠቀሙት። ወላይ ተጠቀሙት። በጣም አሪፍ ነው። እኔ በጣም አሪፍ ለውጥ ነው ያዩሁበት፣ እና አጠቃቀሙ ደግሞ ሁሌም እንዳትጠቀሙ ጥሩ አይደለም፣ ጥሩ አይደለም ጉዳቱ ነው። እንትን የሚለው ያው በመጀመሪያ ለማወቄ ነው። ሁሉ ጊዜም ማታ ማታ እየተጠቀምኩ ትንሽ አይኔን ያቃጠለኝ፣ በሳምንት ሶስት ጊዜ ወይም ደግሞ አራት ጊዜ ነው ፊታችሁ እስከሚለምደው በሳምንት አንድ የተጠቀሙ። ፊታችሁ ከለመደው በኋላ በሳምንት ሶስቴ ቢሆን በሳምንት አራትም ቢሆን ተጠቅሙት። አንድ ቀን አንድ ቀን እያሳለፈ ፊታችሁ ከለመደ በሳምንት ሶስቴ በሳምንት አራት የምትጠቀሙ ችግር የለውም፣ በጣም አሪፍ ነው። መጀመሪያ ታጥባችሁ ትታጠቡና ትቃቡትና ከላይ ደግሞ የፊታችሁን ክሬም የምትቃቡትን ክሬም ተቃቡ ማለት ነው። ከላይ መጀመሪያ ያንን ነው የምትቃቡት። ፊታቸው የጠቆረ ቦታ የምትፈልጉት ቦታ ማለት ነው። ሁሉንም ፊት የምንቃባ ነው ካላችሁ ተቃቡ፣ ችግር የለውም ፊታቸው ሙሉ ነው የሚቃቡት። እኔ ግን አይኔ ስር እንደዛ አይኔ ስር ማለት ነው አይኔ ስር ነበር የምቃባው ለመቆጠብም ማለት ነው። የገዛሁት መቶ ሀምሳ ብር ነው፣ ዲስካውንት ስለነበረ ነው። ዲስካውንት ያደረጉልን ልጅቷ የጸጉር እንትን ቀለም ማለት ነው ገዝታ ነበርና ደንበኞቿ ስለነበሩ ከኦንላይን ላይ ነው። ያው አልሐምዱሊላህ፣ ያመጣችልኝ እንትን ኦርጅናሉ ነው ያመጣችልኝ እና ምንድን ነው? 150 ብር ማለት ነው። 150 ብር ሁለቱም፣ 150 ብር ነው ይገዛችልኝ። አልሐምዱሊላህ፣ ጠቅሞኛል። በጣም ለውጥ አይቼበታል ነው በጣም ማለት ነው። ወላሂ ወላሂ ለውጥ አይቼበታል ነው። በጣም አሪፍ ነው። ተጠቀሙት። ማደት ያለባችሁ ልጆች አትስነፉ። ሰነፍ አትሁኑ። ውድ ነው አትበሉ። ለማንም እርዳታ ስንባል እጃችን ይዘረጋልና ቢያንስ እንኳን